ቢሎ መጽሐፍ ላይ ተጽፏል አይደል? አዎ የአብ ንግግር ፍጡር ነው? አይደለም እሺ የአብ ንግግር ቆይ ቆይ ነው ቆይ ቆይ ቆይ ልነግርህ ነው ቆይ ነው እሺ ቆይ ሳልጠይቅ እንዴት ነው በቃሉ በቃሉ አይደለም የሚናገረው እኮ ቆይ ቆይ አብ ለብዬሽ አብ የራሱን የተናገረውን ቆይ የተማት ታመልጥም ስለክ እሺ ይህ የምወደው ልጄ ነው አለ። ይህን የተናገረው ማነው? አብ ነው ወልድ ነው? አብ ነው። ይህ የምወደው ልጄ ነው ብሎ ሲናገር፣ ይሄ ንግግሩ ከአብ የተገነጠለ ነው? አልተገነጠለም። እሺ ተጽፏል፣ ግን ወረቀት ላይ ያ ቃሉ ግን ነው ሁለት ቆይ መጽሐፍ ቁር ቆይ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እናምናለን። እንቷል በለያ አነጋገር ግን ቆይ አዘይ ፐርሰን አዘይ ፐርሰን ደግሞ ኢየሱስ ክርስቶስ ነው የምናምነው ይሄንን የተናገረው ኢየሱስ አይደለም። የተናገረው ይሄንን የምወደው ልጄ ያለው አብ ነው አይደል፣ ኮኮዛ? ስሙት የሚል ድምጽ መጣ ይላል። ይሄ ድምጽ ይሄ ድምጽ የዚህ ድምጽ ባለቤት ማን ነው? አብ ነው አይደል? አብ ነው። አዎ፣ ይኸኛው ድምፅ ይሄ ነው የተናገረ ያለው በቃሉ ነው አይደል እኮ። አብ እኮ የራሱ ድምፅ አለው እኮ። በቃሉ እኮ ቃሉ ነው ድምጹ የሚሆነው። ኢየሱስ አይደለም ይሄ። አሁን ይሄ ይሄ ንግግር ኢየሱስ ነው? ይሄ የምወደው ልጄ ነው የሚለው ድምጽ ኢየሱስ ነው? በቃሉ ነው እኮ ነገርኩ እኮ። በቃሉ ነው የሚናገረው እግዚአብሔር አብ። አዎ እኮ የእግዚአብሔር አብ ይሄ በቃሉ የተባለው ኢየሱስ ነው አለ። ኢየሱስ ነው ይህ የምወደው ልጅ ነው የሚለው። እየተጠመቀ ያለው ማን ነው? እሺ አይ አይ ትላ በእግዚአብሔር አበቃሉ እያልኩ ምን ምን ሁለት ሰርቪስ እየሰጠ ነው? ከላይ አርጋል ከላይ ከበደ። አይደለም አይደለም እኮ አንተ አላርኩም እኮ እዚህ። አንተ ሲከብድ ወደ መጻፍ ቅዱስ ትመጣና በቃ ማንኛው ነገር እግዚአብሔር በቃሉ ነው የሚናገረው ይያልኩ በቃሉ ቆይ ያው አሁኑ ግልጽ የሚያደርግ ጥቅስ ላምጣልህ። ዮሐንስ ወንጌል ምዕራፍ አምስት ሰላሳ ሰባት ላይ የላከኝ አብ አለ። ኢየሱስ ነው የሚናገረው። የላከኛ የላከኝ አብ እርሱ ስለ እኔ መስክሯል፣ ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አብ ያልተሰማ ድምጽ አለው አይደል? አዎ። አብ አብ የራሱ ድምጽ አለው አይደል? ለምንድነው ሽፍት የምታደርገው? ለምን ሺፍት አደርጋለሁ? ሺፍት እያደረኩኝ አይደለም። ሁለታችንም አንድ መርከብ ላይ ቁጭ ብለህ ና መጽሐፍ ቅዱስ እሄዳለሁ እሱን እናወራለን። አይ አይደለም፣ ሁለታችንም አንድ መርከብ ላይ ሁሌ። እንዴት ትሮጣለህ አንተ? አዎ እየሮጥኩኝ ነው እየወረድኩኝ አይደል? ማን ታውቃለህ? እኮ ነው። እሺ ቁርአን ለምን ፍጥረት ላይ ገብቷል? የአላህ ቃል ፍጥረት ላይ ስለ ቁርአን ያለውን አትሪቢዩት በቃ ነው። መጽሐፉ አላህ ነው። ነገር ችግር የለውም። በቃ አሁን አንተ አተንም ግን አለ አይደል ለማደል ይኸው፣ አንተ እዚህ ጋር ታስረዳኛለህ፣ የአብ ድምጽ አብ ነው ወይስ አይደለም? ተመሳሳይ ጥያቄ ስለሆነ ተመሳሳይ ጥያቄ ስለሆነ ራሱ ላይ እዚህ ጋር ታስረዳኛለህ። አታስብ፣ እራሱ ተመሳሳይ ጥያቄ ማንነት አለው ብለን ነው ምናምን ወይ አራት ሊሆኑ ነው አራት ሊሆን ምንም ምንም አይደለም። አራት አራት ውጭ ነው ላይ የላከኛ አብ እርሱ ስለኔ መስክሯል። ድምጹን ነው ላይ አሁን አንተ እዚጋ እሺ ለይሪ ስራው ያትሺ ዮሐንስ አምስት ሰላሳ ሰባት እና ይሄ ማርቆስ ወንጌል ላይ ያለውን ይሄ የምወደው ልጅ ነው የሚለው አብ ለብቻው ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምፅ አለው። ይሄ ድምፁ ፐርሰን ነው ካልከኝ፣ አብ ራሱ አለ። ያ አብ አሁን ጥያቄው ምንድን ነው? የራሱ አይደል? ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምፅ አለው አይደል? አዎ አውቀታለሁ። አዎ አውቀታለሁ። በቃ የአብ ድምፅ ከአብ ይገነጠላል። መለኮት በሶስት አካል ብለን እኮ ነው የምናምን። የአብ ድምፅ ስንመጣ ግን አንተ ጋ ስንመጣ ግን ነገር አንድ ነው የምትለኝ። ስለዚህ እንትን ይሆናል እንዴ? እኮ ይቅርታ፣ ሌላ እሱን እያወራሁኝ አይደለም። አንዴ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ሰባት ላይ የላከኝ አብ ነው የላከኝ አብ እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁትም መልኩንም አላያችሁትም አለ ኢየሱስ እኮ። እንደ ፐርሰን ይናገራል አብ እያልኩ እኮ ነው። እንደ ፐርሰን፣ እንደ ፐርሰን እየተናገረ ያለው እሺ። አብ እንደ ፐርሰን የራሱ ድምጽ አለው አይደል? እንደ ፐርሰን ይናገራል። እውቀት አለው፣ ስሜት አለው፣ እንትን አለው። ይሄ የአብ ድምጽ ኢየሱስ ነው። ያ አብ ድምጽ ኢየሱስ ነው። ይኸውልህ መለኮት መነጠል የለበህም። አንድ መለኮት በሶስት አካል ነው የሚገለጠው

ዮሐንስ 530 አብ የራሱ ድምጽ ካለው የአብ ንግግር ኢየሱስ ነው ወይ የሚለውን እሺ፣ ይህ የምወደው ልጅ ነው እንደ ፐርሰን መናገር ይችላል። ኦኬ፣ እንደ ፐርሰን ከተናገረ እንደ ፐርሰን አብ ሲናገር የአብ ንግግር የአብ ድምጽ ማለት የአብ ድምጽ ኢየሱስ ነው፣ አብ ተናገረ ማለት ነው።